እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በሳት ሊያቃጥሉት በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች፣ ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጠን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያደርጉ። ለእርሶ ሰብስክራይብ ማድረግ ቀላል ነው። ለእኛ ግን የዘራነውን ዘር ፍሬንድና እያደርገናል። ከአስራ ሁለቱ ሐዋርያት አንድ ሲሆን ምሁራን ኦሪት ከሚባሉት መካከል አንዱ ነው። ነገዱ ከእስራኤል ሲሆን ተወልዶ ያደገው በቤተሳይዳ ነው። በወቅቱ ከነበረው በርካታ ምሁራነ ኦሪትን ካፈራው ክቡር መምህር ገማልያ ኦሪትን ጠንቅቆ ተምሯል። ሐዋርያው ቅዱስ ፊሊጶስ የስሙ ትርጓሜ መፍቅሬ ሕያው ወይም ወንድሞችን የሚወድ ማለት ነው። ኢትዮጵያዊ እንጃን ደብረባ ባኮስን ያጠመቀው እርሱ ነው። ቅዱስ ፊሊጶስ ኦሪትን በሚገባ ተምሯልና የጌታችንን መምጣት በተስፋ ይጠብቅ ነበር። አንድ ቀንም በመንገድ ዳር ቁጭ ብሎ መሲ ቀረ እያለ ሲተክዝ፣ ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ ተከተለኝ አለው። ቅዱስ ፊሊጶስም ያለማመንታት ሁሉን ትቶ ተከተለው። ቅዱስ ፊሊጶስ ጌታን ከተከተለ በኋላ ወዲያውኑ ሂዶ ለናትላ እግዚአብሔር ሰበከለት። ሙሴ በኦሪት ነቢያትም የተነበዩለት መሲህ አግኝቼዋለሁ አለው። ይህ አነጋገሩ ምሁሮ ኦሪት እንደነበር ያረጋግጣል። ቅዱስ ናትናኤል ምሁር ነውና ከናዝሪት ደግ እንዴት ይወጣል ቢለው ቅዱስ ፊሊጶስ መልሶ መጠህይ አለው። ናትናኤልም ሂዶ በጌታ አመነ። ቅዱስ ፊሊጶስ አገልጋይ እንደ መሆኑ መጠን በዮሐንስ ወንጌል ተደጋግሞ ስሙ ተጠቅሷል። በዮሐንስ ወንጌል ምዕራፍ ስድስት ቁጥር አምስት በተለይ ደግሞ ጌታ የአምስት ገበያ ሕዝብን አበርክቶ ሲመግብ አስቀድሞ ጥያቄ ቀርቦለት ነበር። እርሱ ግን ጌታዬ ሆይ የሁለት መቶ ዲናር እንጀራ ብንገዛም አይበቃንም ብሎ ነበር። በኋላ ግን የጌታን ድንቅ ታምር ተመለከተ። በሐዋርያት መካከል ለጌታ እንደራሴ ሆኖ እያገለገለ እንደነበር ተጠቅሷል። ሰዎች ጌታን ለማግኘት ሲፈልጉ እሱንና እንድርያስን ያናግሩ ነበር። በዮሐንስ ራይ ምዕራፍ 14 ቁጥር 9 ደግሞ በፍጹም ንጽሕና የዋህነት ጌታችን ኢየሱስ ክርስቶስ ስለ ባሕሪ አባቱ ስለ አብ ሲነግራቸው ቅዱስ ፊሊጶስ ከመካከላቸው ተነስቶ ጌታዬ ሆይ አብን አሳየን ይበቃናል አለው። ጌታችን ግን እኔን ያየ አብን አይቷል ብሎ ሚስጠረ ባሕሪ አንድነቱን፣ ሦስትነቱን አስረድቶታል። ቅዱስ ፊሊጶስም ጌታን እስከ ሕማሙ አገልግሎ ቅዱስ ተንሣኤውን አይቶ ለአርባ ቀናት መጽሐፈ ኪዳንን ትምህርተ ሕባትን ተምሮ ቅዱስ መንፈሱን ከሰባ ሁለት ልሳናት ጋር ነሥቶ ለስብከተ ወንጌል ወጥቷል። ቅዱሳን አዋርያት ዓለምን በጣ ሲካፈሉ ለእርሱ አፍራቅያ ወይም አፍሪካ ደርሰዋለች። ስለዚህም በምድረ አፍሪካ ወንጌልን ከሰበኩ አዋርያት አንዱ ነው። በአፍራቅያና በቀድሞ የአምስቱ አህጉር ግዛት ድንቅ ድንቅ ታምራትን አድርጎ ብዙዎችን ወደ ክርስትና በረት ቀላቅሏል። ለበርካታ ዓመታትም በተለያዩ የዓለም ክፍሎች እየተዘዋወረ ወንጌልን እየሰበከ የክርስቶስን ብርሃን አብርቷል። ከዚህም በኋላ ወደ ሌላ ሀገር ሂዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ። በንጉሡም ዘንድ ተወዳጅነትን ያገኙ ዘንድ ከዚህም በላይ ቅዱስ ሐዋርያ ፊሊጶስን ይዘዋሰሩት ጽኑ ሥቃይም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁን ድኅነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በሳት ሊያቃጥሉት በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው፣ እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊሊጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉት ገደሉት ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያው ፊልጶስ ሥጋ ይመለስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያውን ፊልጶስ ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቅ ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያው ፊልጶስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች፣ ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጠን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ አድርጉ። ለእርሶ ሰብስክራይብ ማድረግ ቀላል ነው፣ ለኛ ግን የዘራነውን ዘር ፍሬ እንድናይ ያደርገናል።